ሰላም እንደምን አላችሁ፣ ውድ የኢትዮ ቲተሪ ዩቱብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲተሪ ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች እናንተ ጋር በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር መማር የምትፈልጉት በአጭር ጊዜ ውስጥ መልመድ የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮሚኛም ጭምር የፈለጋችሁትን በአጭር ጊዜ ውስጥ ማንበብና መጻፍ ይችላችሁ። በትንሽ ወራቶች ውስጥ መውጣት የምትፈልጉት በታች ባስቀመጥነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ በጣም ብዙ ተማሪ ተማሪዎች ከኛ ጋር እየተማሩ ይገኛሉ፣ እና ከነሱም ከእነሱም ልምድ እያገኛችሁ መማር ትችላላችሁ። በግሩፕም በግልም ማጥናት የሚትፈልጉ ትችላላችሁ ማለት ነው። እየደወላችሁ መጀመር መመዝገብ ትችላላችሁ። የእድሉን ተጠቃሚ መሆኑ ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ በጣም ቀለል ያለ ቪዲዮ ነው፣ ግን አብዛኛው ሰው ማወቅ የሚፈልገው ነገር ነው። የምታውቁት ልታውቁ ትችላላችሁ፣ ግን ወራቶችን በአማርኛ እንደገና የእንግሊዝኛ ፍጠራቶቹን ተጠቅመን በአማርኛ እና በእንግሊዝኛ ደግሞ ወራቶቹን ለምሳሌ በእኛ መስከረም የምንለው በእንግሊዝኛ ምንድነው የምንለው? ወይም በውጮች አቆጣጠር የትኛው ወር ነው የሚሆነው የምለውን እያየ እንሄዳለን ማለት ነው። ቤተሰቦቻችን እያንዳንዷን እየጻፍን እንማራለን ማለት ነው። እናንተ እንደተለመደው ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው። ቤተሰቦቻችን አመሰግናለሁ። ወደ ቪዲዮ ይገባለን። ስለዚህ ቤተሰቦች የመጀመሪያ መስከረም በጣም አሪፍ ሰው። መስከረም የሚለውን በአማርኛ መጽሐፍ ስትፈልጉ እንደዚህ መጽሐፍ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ መስከረም ስንል መስከረም መስከረም ብለን እንደዚህ እንጽፋለን ማለት ነው ቤተሰቦቻችን በጣም አሪፍ ቀላል ሊመስል ይችላል ግን አብዛኛው ተማሪ ማወቅ የሚፈልገው ነገር ነው አሁን መስከረም የምንለው በኢትዮጵያ አቆጣጠር መስከረም የምንለው በውጭዎች ምንድን ነው የምንለው እንደገና ደግሞ መስከረም የምለውን መጻፍ ብንፈልግ የሰው ስምን ያው መስከረም የሚል ስም በኢትዮጵያ ውስጥ ኮማን ስለሆነ መጻፍ ብንፈልግ እንዴት ነው የምንጽፈው በአማርኛ እንደገና ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ እንዴት እንደምንጽፋቸው አሳያቸዋለሁ ማለት ነው ቤተሰቦቻችን በጣም አሪፍ። ሶ አሁን በአማርኛ መስከረም ብለን ጽፈናል። የእንግሊዝኛ ፊደላቶቹን ተጠቅመን ደግሞ በአማርኛ ስንጽፍ መስከረም አያችሁ ቤተሰቦቻችን። በጣም አሪፍ። እዚህጋ መስከረም መስከረም የምለውን የሰው ስምም ሊሆን ይችላል። ወይም የወሩ የመጀመሪያ በኢትዮጵያ አቆጣጠር የመጀመሪያ ወሩን መስከረም የምለውን የእንግሊዝኛ ፈጠራቶቹን ተጠቅመን በአማርኛ እንደዚህ መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። እናንተ ያው እያንዳንዷ ፊደል ለምሳሌ የምንላትን ፊደል እንዴት እዚ ጋ እንደጻፍናት ኬ ፊደል ሲ ፊደል የትኛን እንደተጠቀምን እያንዳንዷን እያስተያያችሁ ማለት ይችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ እንደገና ደግሞ መስከረም በእንግሊዘኛ ቋንቋ ምንድን ነው የምንለው እና እንዴት ነው የምንጽፈው? ሶ ሰፕተምበር ሰፕተምበር፣ አያችሁ ሰፕተምበር ሲባል ልትሰሙ ትችላላችሁ። ሰብተምበር ማለት አሁን በኢትዮጵያ የመጀመሪያ ወር ወይም መስከረም እንደሚባለው ነው ማለት ነው። ግን በውጭዎቹ የመጀመሪያ ወር አይሆንም። የመጀመሪያ ወር የሚሆነው በእነሱ ጀናዋሪ ወይም ወደ ጥር አካባቢ በኢትዮጵያ አቆጣጠር ወደ አምስተኛ ወር አካባቢ እነሱ ጋር የመጀመሪያ ወር ነው የሚሆነው። በውጮች አቆጣጠር ወይም በፍሬንች አቆጣጠር ግሪጎሪያን ከለንደር እና ኢትዮጵያን ከለንደር የምንለው አቆጣጠር አለ። በዛ መሰረት ሲቆጠር የተለያየ ነው የሚሆነው ማለት በኢትዮጵያ ውስጥ አንደኛ ወር የነበረው በውጮች አምስተኛ ምናምን እንደዛ ይቀያየራል እና እናንተ ደግሞ ትርጉሙ ለምሳሌ ወሩ በእንግሊዝኛ ምን እንደምንል አማርኛ ላይ መስከረም የምንለውን ወር በእንግሊዝኛ ላይ ምን ብለን እንደምንጠራ ታቁታላችሁ ማለት ነው። እዚህ ጋር ቤተሰቦቻችን ሶ ሰፕተምበር ሰፕተምበር ሶ ሰፕተምበር ብለን እንጠሯዋለን ማለት ነው። መስከረም የምንለውን ሰፕተምበር፣ አያችሁ፣ ሰፕተምበር ብለን በእንግሊዝኛ እንጠራለን ማለት ነው። ሰብተምበር ማለት በውጮቹ በእኛ መስከረም እንደማለት ነው ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን እንቀጥላለን። የመጀመሪያው ወሩን አይተናል። አሁን ሁለተኛውን ደግሞ እንደዚህ እንቀጥላለን ማለት ነው። ቤተሰቦቻችን በጣም አሪፍ ጥ ቅ ም ት ጥቅምት ጥቅምት የእንግሊዝኛ ፍጥራቶቹን ተጠቀምን ስንጽፍ ደግሞ ት አይ ክ እም ት ጥቅምት ጥቅምት። በጣም አሪፍ እንደገና ደግሞ በእንግሊዝኛ ቋንቋ ምንድን ነው የምንለው ጥቅምት ማለት? ኦቶ በር ኦክቶበር። አያችሁ ኦክቶበር በጣም አሪፍ። ስለዚህ ቤተሰቦቻችን አሁን በኢትዮጵያ ከሆነ ሁለተኛ ወር ጥቅምት ለማለት ስንፈልግ ጥ ቅምት ጥቅምት ሁሉንም የስድስተኛዋ ፊደላቶችን ተጠቅመን ጥቅምት ብለን እንደዚህ እንጽፋለን። ሶ ከዚህ በፊትም እንደነገርኳችሁ ጥ የሚል ፊደል ደግሞ በእንግሊዝኛ የለም። ሶ የእንግሊዝኛ ፊደላቶችን ተጠቅመን ስንጽፍ ጢ ቦታ ቲ ነው የምንጠቀመው። ሶ ትቅምት የምለው እንደዚህ እንጽፋለን ማለት ነው። ትቅምት የምለው የእንግሊዝኛ ፊደል ተጠቅመን ስንጽፍ እንደዚህ እንጽፋለን። በጣም አሪፍ። እንደገና ደግሞ በእንግሊዝኛ ቋንቋ ደግሞ ጥቅምት ማለት እንዴት ነው የምንለው? ቤተሰቦቻችን ልሰሙ ትችላላችሁ። ብዙ ጊዜ ትሰማላችሁ፣ ያው ከለንደር ላይ በየትኛው ቦታ ላይ እንጠቀማለን። ሶ ኦክቶበር ስንል፣ ኦክቶበር ማለት በኢትዮጵያ ሁለተኛ ወር ወይም ጥቅምት ከምለው ትርጉም ጋር ይገናኛል። ግን በእነሱ ሁለተኛ ወር አይደለም ማለት ነው። ልክ አሁን እኔ የምነግራችሁ በኢትዮጵያ ነው፣ ሁለተኛ ሶስተኛ ወር እያልኩ የምነግራችሁ እንጂ በፈረንጆቹ ኦክቶበር ማለት ሁለተኛ ወር ማለት አይደለም። ትርጉሙ ጥቅምት የምለው ትርጉም ጋር ይገናኛል፣ ግን ሁለተኛ ወር አይሆንም ማለት ነው በእነሱ። በጣም አሪፍ ሶ ጥቅምት የምለውን አምባ እንደገና ደግሞ የእንግሊዝኛ ፍጠራቶችን ተጠቅመን በአማርኛ እና በእንግሊዝኛ ቋንቋ እንዴት እንደምንጽፍ አይተናል ማለት ነው ቤተሰቦቻችን በጣም አሪፍ አሁን ደግሞ ወደ ሶስተኛው ወር እናልፋለን ማለት ነው አብዛኞቻችሁ ደግሞ ለመያዝ ትቸገራላችሁ በተለይ የእንግሊዝኛውንም የአማርኛውንም በደንብ አድርጋችሁ ስቴፑን ጠብቃችሁ መያዝ ይጠበቅባችኋል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሶስተኛ ዳር ሂዳር፣ አያችሁ። በአማርኛ ሂዳር የሚለው እንደዚህ ይጽፈናል። የእንግሊዘኛ ፊደላቶቹን ተጠቅመን ደግሞ በአማርኛ ስንጽፍ ህ ዳር፣ ኤች አይ ዲ ኤ አር፣ ሂዳር እንደዚህ እንጽፋለን። በእንግሊዘኛ ደግሞ ሂዳር ማለት ምንድን ነው የምንለው? ኖ ቨ ም በ ር ኖቨምበር አያችሁ በጣም አሪፍ። ሶ ቅድምም እንዳየነው ይሄኛው በአማርኛ ነው የጻፍነው፣ ነው ህዳር የምለውን እንደዚህ እንጽፋለን። ከዛ ደግሞ የእንግሊዝኛ ፍጠራቶቹን ተጠቅመን በአማርኛ ጽንጽፍ ህዳር የምለውን እንደዚህ እንጽፋለን። ከዛ ደግሞ በእንግሊዝኛ ቋንቋ አሁንም ስንጽፍ ኖቬምበር ነው የምንለው ማለት ነው። ህዳር ማለት ኖቬምበር እንላለን ማለት ነው። ቤተሰቦቻችን በጣም አሪፍ። አያችሁ ሰው እኛ መስከረም ጥቅምት ሂዳል ስንል እነሱ ጋር ግን ሰብተምበር ኦክቶበር ኖቨምበር ነው የሚሉት ማለት ነው። ትርጉሙ እንደዛ ነው ማለት ነው ቤተሰቦቻችን። ነው ወሩ ተመሳሳይ አንደኛ፣ ሁለተኛ፣ ሶስተኛ ማለት አይደለም ግን ስሙ እንደዛ ነው ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ አራተኛ እንሄዳለን ማለት ነው። በጣም አሪፍ ታ ሳስ ታህሳስ። በአማርኛ ታህሳስ። የእንግሊዝኛ ፍተራቶችን ስንጠቀም ደግሞ ታህሳስ፣ ያችሁ ት ኤ ኤች ኤስ ኤ ኤስ ታህሳስ። በእንግሊዝኛ ቋንቋ ደግሞ ምንድን ነው የምንለው? ዲሰምበር፣ ዲሰምበር። አያችሁ ዲሰምበር እንላለን። በጣም አሪፍ ሶ፣ ቅድምም እንዳየነው በአማርኛ መጀመሪያ ስንጽፍ ታህሳስ እንደዚህ እንጽፋለን። ከዛ ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ ስንጽፍ ታህሳስ፣ ታህሳስ የሚለውን እንደዚህ እንጽፋለን ማለት ነው ቤተሰቦች። ሶ፣ ታህሳስ ማለት ደግሞ በእንግሊዘኛ በሆነ ቦታ ላይ መግለጽ ብንፈልግ ወይም የሆነ ቦታ ላይ ተጽፎ ካገኘን ትርጉሙን ለማወቅ ወይም ሰው ሲያወራ የትኛው ወር እንደሆነ ማወቅ ስንፈልግ ደግሞ ታይሳስ ማለት ዲሰምበር ማለት እንደሆነ እንረዳለን ማለት ነው ቤተሰቦቻችን በእንግሊዝኛ ዲሰምበር ማለት እንደሆነ እንረዳለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ወደ አምስተኛ ደርሰናል። አምስተኛዋን እናያታለን ጥ ጥር አያችሁ፣ ጥር ወይም በኢትዮጵያ አምስተኛ ወር ወይም በፈረንጆቹ አንደኛ ወር እንደምንለው ማለት ነው። ሶ ጥር ማለት በእንግሊዝኛ ፊደል ተጠቅመን ስንጽፍ ቲአይ አር፣ ስለዚህ ትር ብለን እንደዚህ እንጽፋለን። እንደገና ደግሞ በእንግሊዝኛ ቋንቋ ጥር ማለት ምንድን ነው የምንለው ቤተሰቦቻችን? ጃኑዋሪ ጃኑዋሪ። አያችሁ ጀንዋሪ ጀንዋሪ ስንል አምስተኛ ወር ማለት ነው ቤተሰቦቻችን። በኢትዮጵያ አምስተኛ ወር ጥር በአማርኛ እንደዚህ እንጽፋለን፣ በእንግሊዝኛ ፊደላቶቹ ተጠቅመን ደግሞ እንደዚህ እንጽፋለን። ጃንዋሪ የምለው ደግሞ የእንግሊዝኛ ትርጉሙ ጥር ለማለት በአማርኛ ጥር የምንለውን በእንግሊዝኛ ጃንዋሪ እንላለን ማለት ነው። ሶ ጥር በኢትዮጵያ አምስተኛ ወር በፈረንጆቹ ደግሞ አንደኛ ወር ይሆናል ማለት ነው። ቤተሰቦቻችን እኛ መስከረም ላይ አንደኛ ወር ብለን እንደምንጀምረው ፈረንጆቹም ሲቆጥሩ ጥር ላይ አንደኛ ወር ብሎ ነው የሚጀምሩት ማለት ነው። ቤተሰቦቻችን በጣም አሪፍ። እንደዚህ የሆነበት ምክንያት ምንድነው? እንደዚህ የሆነበት ምክንያት ምንድነው? ኢትዮጵያ ራሷን የቻለች የራሷ የሆነ አቆጣጠር አለ ማለት ነው ሶ ኢትዮጵያ በራሷ አቆጣጠር ትጠቀማለች ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን ደግሞ ወደ ስድስተኛ እንሄዳለን ደስ ሲክስ ዋን የካቲት የካቲት በጣም አሪፍ የካቲት ወር ወይም ስድስተኛ ወር ማለት ነው በእንግሊዝኛ ፊደላቶች ተጠቅመን ስንጽፍ የካትት ዋይ ኢ ኬ ኤ አይ ት የካቲት ብለን ጽፈናል ማለት ነው። ቤተሰቦቻችን እንደገና ደግሞ የካቲትን በእንግሊዝኛ ብንተረጉመው ምን ማለታችን ነው ማለት ነው? ፈበርዋሪ ፈበርዋሪ። ስለዚህ የካቲት ስንል የካትት በአማርኛ እንደዚህ እንጽፋለን የእንግሊዝኛ ፊደላቶቹ ተጠቅመን ደግሞ በአማርኛ የካቲት የምለው እንደዚህ እንጽፋለን። ከዛ ደግሞ በእንግሊዝኛ ቋንቋ የካቲት ማለት ምን ማለት እንደሆነ ወይም በፈረንጆቹ ሁለተኛ ወር በኛ ስድስተኛ ወር ምንድን ነው የምንለው? ፌብሩዋሪ። አያችሁ፣ ፌብሩዋሪ፣ ሰፕተምበር፣ ኦክቶበር፣ ኖቨምበር፣ ዲሰምበር፣ ጃንዋሪ፣ ፌብሩዋሪ እንላለን ማለት ነው። ስድስተኛውን፣ በጣም አሪፍ። አሁን ደግሞ ሰባተኛውን እናያለን ማለት ነው። በአማርኛ ምንድን ነው የምንለው? መጋቢት መጋቢት መጋቢት። በአማርኛ የእንግሊዝኛ ፍተላቶችን ተጠቅመን ስንጽፍ ደግሞ መጋ ብት ኤም ኢ ጂ ኤ ቢ አይ ት መጋቢት መጋቢት ማለት ደግሞ በእንግሊዝኛ ምንድነው የምንለው ቤተሰቦቻችን? በኢትዮጵያ ሰባተኛ ወር ምንለው በእንግሊዘኛ ምንድነው ምንለው? ማርች ማርች ማርች እንላለን። ሶ በጣም አሪፍ መጋቢት በአማርኛ እንደዚህ እንጽፋለን። ከዛ ደግሞ የእንግሊዘኛ ፍጠራቶቹን ተጠቅመን በአማርኛ ስንጽፍ መጋቢት የምለው እንደዚህ እንጽፋለን። ከዛ ደግሞ እነሱን በእንግሊዘኛ ወይም በእንግሊዘኛ ቋንቋ ስንተረጉም ምን ማለት ነው? ማርች ማለት ነው። ማለት ነው ቤተሰቦቻችን በጣም አሪፍ ሶ ማርች እንላለን ማለት ነው። መጋቢት ማለት በእንግሊዝኛ ማርች ማለት ነው። ቤተሰቦቻችን በጣም አሪፍ ሶ፣ እዚህ ጋ አሁን እንደምትመለከቱት መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት መጋቢት እያለን ነው የምንሄደው። ይህ በኢትዮጵያ አቆጣጠር ማለት ነው። በፈረንጆቹ ከሆነ እዚህ ጋር ነው የሚጀምሩት ማለት ነው። በአምስተኛው ወር በኢትዮጵያ አቆጣጠር አምስተኛው ወር እነሱ ጋር አንድ ወር። ስለዚህ ጀንዋሪ፣ ፌብርዋሪ፣ ማርች፣ አፕሪል ምናምን እያሉ ይሄዳሉ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን እስከ ሰባተኛ ወር ያሉትን አይተናል። አሁን ደግሞ የቀሩትን እንመለከታለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሚ ያ ዚ ያ ሚያዚያ፣ አያችሁ ሚያዚያ። በአማርኛ ስንጽፍ ሚያዝያ፣ ሚ ያ ዝ ያ። ኤም አይ ዋይ ኤ ዘድ አይ ዋይ ኤ ሚያዚያ። የእንግሊዘኛ ፊደላቶቹን ተጠቅመን በአማርኛ ስንጽፍ ሚያዚያ። ወይም ስምንተኛው ወር ደግሞ በእንግሊዘኛ ብንተረጉመው ምን ማለታችን ነው? ኤፕሪል ኤፕሪል ማለታችን ነው ቤተሰቦቻችን በጣም አሪፍ ሶ እዚህ ጋር አሁን እስከ ሰባት ያሉትን ቅድም አይተን ነበረ። ያው ከቦታ አንጻር ነው ወደዚህ በኩል የምጣሁት። ስ ስምንተኛ ወር ላይ ደርሰናል። ስለዚህ ስምንተኛ ሚያዚያ ሚያዚያ እንላለን። ሚያዚያ የምለውን በአማርኛ እንደዚህ ጽፈን ከዚ ደግሞ የእንግሊዝኛ ፍተራቶቹን ተጠቅመን ስንጽፍ ምያዚያ ሚያዚያ እንደዚህ እንጽፋለን። በእንግሊዝኛ ደግሞ ትርጉሙ ምን ማለት ነው? ኤፕሪል ማለት ነው ማለት ነው፣ ቤተሰቦቻችን ኤፕሪል ስምንተኛ ወር ማለት ነው በኢትዮጵያ። በእነሱ ደግሞ ወደ አራተኛ ወር አካባቢ ነው ማለት ነው፣ ቤተሰቦቻችን በጣም አሪፍ። ኦኬ፣ ዘጠነኛ ደግሞ ግንቦት ግንቦት። በጣም አሪፍ ግንቦት፣ ግንቦት በአማርኛ ጽፈናል። የእንግሊዝኛ ፊደላቶችን ተጠቅመን ደግሞ ግን ቦት ግንቦት የምለውን እንደዚህ እንጽፋለን። ግንቦት ማለት ደግሞ በእንግሊዝኛ ትርጉሙ ምን ማለት ነው? መይ መይ። አያችሁ መይ እንደማለት ነው ማለት ነው ቤተሰቦቻችን። በጣም ሶ አሁን በኢትዮጵያ ከሆነ ዘጠነኛው ወሩ ምንድን ነው የሚባለው? ግንቦት ግንቦት። አያችሁ ብጽፉም ብታነቡም እንደዚህ በደንብ አርጋችሁ በግልጽ እንድታውቁ ብዬ ነው ያመጣውላችሁ ማለት ነው ግንቦት እንላለን ግንቦት ደግሞ እናንተ ከሰው ጋር ስታወሩ ወይም በሆነ ቦታ ላይ አስፈላጊ ከሆነ የእንግሊዝኛ ፍተራቶችን ተጠቅማችሁ መጻፍ ከፈለጋችሁ ግንቦት የምለው እንደዚህ መጻፍ ትችላላችሁ ማለት ነው በጣም አሪፍ ሌላ ደግሞ በእንግሊዝኛ ግንቦት እኛ ዘጠነኛ ወር ግንቦት የምንለው በእንግሊዝኛ ብንተረጉመው ምን ማለት ነው ማለት ነው ቤተሰቦቻችን ሜይ እንደማለት ነው። ቤተሰቦቻችን ኤፕሪል ስምንተኛ ነው፣ ዘጠነኛ ደግሞ ሜይ እንላለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አስረኛ ደግሞ አስረኛ ወሩ ምንድነው የምንለው ቤተሰቦቻችን? በኢትዮጵያ ከሆነ አስረኛ ወሩ የአመቱ ወደ መጨረሻ አካባቢ ነው፣ ትምህርት ምናምን የሚዘጋበት ነው። ሰኔ እንለዋለን፣ ሰኔ፣ ሰኔ እንለዋለን። ሰኔ የምለውን ደግሞ የእንግሊዝኛ ፊደላቶችን ተጠቅመን ስንጽፍ ሰኔ ብለን እንጽፋለን ማለት ነው። ከዛ ደግሞ ሰኒ ማለት በእንግሊዝኛ ምንድን ነው ቤተሰቦቻችን? ጁን፣ ጁን እንላለን ማለት ነው ቤተሰቦቻችን በጣም አት ቤተሰቦች አሁን ማወቅ የምትፈልጉት እናንተ ለየብቻ ጽፋችሁ በመስመር ጽፋችሁ አንድ ቁጥሩ ላይ መስከረም፣ ሁለት ላይ ጥቅምት እያደረጋችሁ በቁጥሩ እየሰጣችሁ ኦርደሩን ማወቅ ትችላላችሁ ማለት ነው ቤተሰቦቻችን። ከዛ የእነሱ ትርጉም ደግሞ በእንግሊዝኛ ምን እንደምንለው እያያችሁ ትሄዳላችሁ ማለት ነው። ሶ ሰኔ የምለው በአማርኛ እንደዚህ እንጽፋለን። የእንግሊዝኛ ፊደል ተጠቅመን ደግሞ ሰኔ እንደዚህ እንጽፋለን። እዛ በእንግሊዝኛ ትርጉም ደግሞ ምንድነው የምንለው ጁን ጁን እንላለን ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ልንጨርስ ነው። ትንሽ ነው ቀረው። ወደ አስራ አንደኛ ደርሰናል ማለት ሶ በኢትዮጵያ አስራ አንደኛ ወር ምንድን ነው የሚባለው? አ ም ሌ ሐምሌ በጣም አሪፍ። ሐምሌ እንላለን። ሐምሌ የምለውን ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን ስንጽፍ ሐምሌ ሀምሌ ሀምል ብለን እንጽፋለን ማለት ነው ቤተሰቦቻችን በእንግሊዝኛ ደግሞ ሀምል ማለት ምን ማለት ነው ጁን ካለን በኋላ የሚመጣው ጁላይ ያቹ ጁላይ ጁላይ እንላለን ቤተሰቦች በጣም አሪፍ ሶ እንዴት ነው ሀምሌ በአማርኛ እንደዚህ እንጽፋለን የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ ደግሞ ሀምሌ እንደዚህ እንጽፋለን የእንግሊዝኛ ትርጉሙ ደግሞ ጁላይ ያችሁ ጁላይ እንላለን ማለት ነው። ቤተሰቦች በጣም አሪፍ ኦኬ 12ኛ ወር ደግሞ የመጨረሻ ወር ማለት ነው። በኢትዮጵያ አንድ ይቀራል። በውጮቹ ከሆነ የመጨረሻ ሊሆን ይችላል ማለት ነው። እነሱ አስራ ሁለት ወር ብቻ ስላላቸው፣ ስለዚህ ነሐሴ ነሐሴ ነሐሴ አስራ ሁለተኛ ወር ማለት ነው። በኢትዮጵያ አጠቃላይ በኢትዮጵያ ያው አስራ ሶስት ወር ነው ያለው። ሶ ነሐሴ ካልን በኋላ በእንግሊዝኛ ፊደል ተጠቅመን ስንጽፍ ነሐሴ ነሐሴ የምለውን እንደዚህ እንጽፋለን። ከዛ ደግሞ በእንግሊዝኛ ትርጉሙ ምንድን ነው የምንለው ኦጌስት፣ አያችሁ፣ ኦጌስት እንላለን ማለት ነው። ኦጌስት ማለት የመጨረሻው አስራ ሁለተኛ ወር ናሰ የምንለው በአማርኛ ናሰ ብለን የምንጠራው በእንግሊዝኛ ብንተረጉም ኦጌስት እንላለን ማለት ነው። ሶ ነሐሴ በአማርኛ ነው ስንጽፍ እንደዚህ ከዛ ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ ስንጽፍ ነሐሴ እንደዚህ እንላለን። በእንግሊዝኛ ቋንቋ ደግሞ ኦገስት ብለን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ አንድ የቀረች አለች። የኢትዮጵያ ተጨማሪ ወር ናት። በሌላ ቦታ ብዙም አትቆጠርም። በኢትዮጵያ ብቸኛዋ ተጨማሪ የአስራ ሦስተኛ ወር አለች። እሷ ደግሞ ማናት? ቤተሰቦች አምስት ወይ ስድስት ቀን የምትሆኗ ጳጉሜ ጳጉሜ አያችሁ። ጳጉሜ ጳጉሜ የምንላት አስራ ሶስተኛ ወር ትሆናለች። ጳጉሜ ደግሞ በእንግሊዝኛ ፊደላቶች ተጠቅመን ስንስፍ ጳጉሜ ጳጉሜ የምለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን ያው ብዙ ጊዜ በሌላ ቦታ ስለማይታወቅ በእንግሊዝኛ የለውም ማለት ነው። ቤተሰቦቻችን በጣም አሪፍ ስሆ እነኚህ አስራ ሦስት የሚሆኑ የኢትዮጵያ ወራቶችን በየኦርደራቸው፣ በየመደዳቸው አይተናል ማለት ነው። ቤተሰቦቻችን እነሱን ደግሞ እንዴት እንደምንጽፋቸው እንደገና ደግሞ እነሱን የእንግሊዝኛ ፍደል ተጠቅመን እንዴት መጻፍ እንዳለብንና እንግሊዝኛ ቋንቋ ላይ ደግሞ የእነሱ ትርጉም ምን እንደሆነ አይተናል ማለት ነው። ቤተሰቦቻችን ሶ በደንብ አርጋችሁ እያንዳንዱ የአማርኛውንም የእንግሊዝኛውን አጻጻፉንም ደግሞ እንዴት እንደምነበብም እንደገና ደግሞ የወራቶቹ ኦርደርም እንዴት ይሁን እንደሆነ በቀላሉ ትይዛላችሁ ማለት ነው ቤተሰቦቻችን። በደንብ አርጋችሁ እየጻፋችሁ መሸምደድ መሞከር ይጠበቅባችኋል ማለት ነው። ከዚህ በተጨማሪ ደግሞ ላይክ እና ኮመንት እያደረጋችሁ እያበረታታችሁን ስለሆነ ከልብ እናመሰግናለን። ያው ብዙ ተማሪዎች እየተማሩ ይገኛሉ ከኛ ጋር ብዙዎች እየተጠቀሙ ነው እና ልክ እንደናንተ መማር ለሚፈልጉት ሼር በማድረግም አበረታቱን እላቸዋለሁ። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት በአጭር ጊዜ ውስጥ ማንበብና መጽሐፍ ላይ መሰረታዊ ትምህርቶች ላይ ችግር አለኝ ትንሽ ማሻሻል እፈልጋለሁ የምትሉት በታች ባስቀመጥኩት ነው ስልክ እየደወላችሁ በኢሞ በዋትሳፕ በቴሌግራም እየደወላችሁ ከኛ ጋር መማር መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ ማስቀመጥ ትችላላችሁ። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።